ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ልጅ እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ ቤተሰቦች ሁሉ ነባር የሆናችሁ ደግሞ ላይክ፣ ሽር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ ሸር ስለምታደርጉልኝ የልባ አድርጊ አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት አዝናኝ አስተማሪ ሆኖ አደይ ድራማ ነው። በክፍል አንድ መቶ ሰላሳ አንድ ሸላች መጥቻለሁ። ቤዛ ለአዴ እና ለዴቭ እንዲሁም ለአሸ ለመግደል እየተማከረች ያለ ማብሰማት ባቡሬ ባቡሬ ከዛ ከሁን በኋላ በአዴ እና ልድብ የሆነ ነገር አደርጋለሁ ብቲ በራስ እንደፈረች እወቂ ብለው ነገራት ማለት ነው። እሷ ደግሞ ለምንድ ነው እንደዚህ የምትቆረቁርላቸው ወይስ ለልል አፍቅረህ ነው ምናምን አለችው እና የልል ጓደኛ ስለሆነች ነው። ግን ልል የቀረ ብቃት ለገንዘብ አፈልገህ ነው፣ ቤታ አይተህ ነው ምናምን አለችው። እሱ ደግሞ አንስፈራ ይህ የአንቺ አስተሳሰብ ነው እንጂ እኔ አይደለም ብሎ አጋጣሚ መታት። ወንዶች እሷ ደሞ ምን አለች? ይች ልል ግን ወንዶች እንደዚህ መሆንላት ምን እያስነካቻቸው ነው አለች። ከዛ ሱንቱታ ተሄደ። የባቡሬ እናት ደግሞ ተሻላቸው። ልል ወደ ቤቷ ወስደ አጥባ ልብሳቸው ቀይረችላቸው። ከዛ አይዞሽ ማዘሯ ካሁን በኋላ እንደዚህ እንዳትሆኝ ያለፈ አልፏል ስትላት ይቅርታ ልጅ ልጅ ስንደት ብሎ ይቅርታ ያደርግልኝ ሆን አለቻት። እሱ እኮ እናቴ እንዳለ ነው ሁሌም። ግን አንቺ ብቻ ከሁን በኋላ ወደዛ ስራ እንዳትመለሽ እያለቻቸው እያለ ባቡሬ መጣ። ባቡሬ ሲመጣ እናቱ ከእግሮ ድፍት ብላ ይቅርታ ጠየቀችው። እሱ ደግሞ እናቴ እኔ እኮ ነኝ ያጠፋሁት እኔ እንደዚህ ለእኔ ብለሽ ኮነው እንደዚህ ሆንሽው እናቴ እና ትንሽ ብሎ አነሳቸው። ከዛ ቅርታት ለውጥ ስም ችግር የለውም እና ለእኔ ብለሽ ሁሉ መስዋዕት እንደከፈልሽ እና ባላደረግሽው ነገር ከሁሉ ሰው ከሰው ጋር እንደተገለልሽ አውቃለሁ። ከአባቴ ደግሞ ደስ የምለው ነገር ከአባቴም ታርቀናል እንዲሁም የእኔ ልጅ እንዲሆን አምኗል ብሎ ነገራቸው ማለት ነው። እሳቸውን በጣም ደስ አላቸው። ደብና አደይ ደግሞ ተቀምጠው እያወሩ እየተጫወት እያለ ፍቅርና የፍቅርና ትመጣቸው። አደይ ደንግጣ ብድጋለች። ከዚህ አደይ ምን እያደረጋቸው ነው ላይ። በታስጠላ አየሽ፣ እናቴ እየ ጉድሽ ጉድሽ እየ ልከት ፍቅር ምንድነው የማየው? ምን ችግር አለው ታዲያ? አልዋት ማለት ነው ምን ገደረጋት ነው አይደል? እዚህ ላይ ቦታ ስጠላቸ እንዲ አላቸት ከዚህ አይ አይሆንም፣ ልሸኛት ወጥቼ ነው። አሁን ትንሽ እዚህ ላይ እናውራ ብለን ነው እንጂ እሄዳለሁ አላት አላት ብ እንደዛ ከሆነስ ችግር የለውም እሺ ብለው ትተዋቸው ሄዱ ማለት ነው። እሳቸውም ጨዋታቸው ቀየ ቀጠሉ ባቡሬም ለአባቱ አባቴ ለእኔ ታፍርብኛለህ እንዴ ለምንድነው ልጅነት እኔ ልጅ እያለሁ ልጅነት ያንተ ልጅነት ያልተቀበልከው ለምንድን ነው ብሎ ሲጠይቃቸው ልጅ እኔ ከእናንተ ስለተጣላሁ ነው እንጂ ሁሌም ልጅ እንዲሆን ከምናለው አቃለው ልክ

እንዲህ ወንድም እኮ ነው ማለቻት። በቃ ከወንድምነት የዘላ አታፈቅረው ማለቻት፣ ላ አላፈቅረው ማለቻት ማለት ነው እና እሺ፣ በቃ ከአሁን በኋላ በአሸ መቅናት ምናምን የምባል ነገር የለም ብላት ትታ ተሄደች ማለት ነው እና ሮማኒ ደግሞ ለምን ምን ማለት ፈልጋ ነው እንዴት ያለችው ብላ በውስጧ እያሰበች እያለ ርታ ወረታች ተቀመጠች ማለት ነው አደና ፍቅርና የፍቅር እናት ደግሞ ከነበረበት ቦታ እየተመለሱ እያለ ደብና አደይ ደግሞ እዛ እንድተዋቸው እዛ ላይ ቆዩ ማለት ነው። ጠበቋቸው እና አገኟቸው። እንዴ ምን አየሽ እናቴ? እስካሁን ብሮዚ ነው ያሉት እንዴ? ዴፍ ምድቅ ያደረጋቸው ነው እዛ ላይ እስካሁን አሉት። አይ ቅርታ ምናምን አለ ዴፍ ማለት ነው። እና ከዛ በቀና አንተ አደ የምትሄድ ወደ ቤት አለቻቸው። ከዛ ዴፍ ከነሳቸው ያለ እሱ። አደይ ደግሞ ወደ ቤቷ ተመለሰች። ቴናም ቤቱ በኃይል እየደበደበች ወደ ውስጥ ለመግባት እየደበደበች እያለ በር ልትከፍት ስትሮማኒ አይ እንዳትከፍት አለቻት። ለምን እትኪ በሆኑ ሰለቻት አይደለችም እንዳትከፍቲ፣ እሷ ገና ናት አውቃለሁ ራሴ አለች ማለት ነው ረታ። ከዛ እሺ በኋላ ግን እንዳይቆጡን ብላ በት እየጠረገች ነበረና በት መጥረጓ ቀጠለች ማለት ነው ሮማኔ። የባቡሬ እናት ደግሞ ይዟቸው ሂዶ ለባላቸው ይቅርታ ጠየቋቸው። ይቅር ብዬሻለሁ። እኔ ነኝ እኮ ያስከፋዎሽ እኔ ነኝ እንድት እንድትሆን ያደረግሽ ትንሽ ብሎ እንድትነሳ ያደረጓት አሁን በህይወትሽ ግድ ብዬሻለሁ። ስለዚህ ይህ ቤት ያንቺ ነው፣ ልጅ አደራ ብለው ነገሯት ማለት ነው። እና እንዲ ቅምጥልኩ እንደ ልጅ ነው ማያት፣ እንደ ልጅ እኮ ነው ማያት። አይዞ አሏት እና አደይና አደይ እና ልልይ ደግሞ አደይ ልታመሰግናት ሄደች። አደይ ልልዬ የኔ ጓደኛ፣ እንኳን ጓደኛ የሆንሽ በጣም መልካም ሰው፣ ለሰው የምትጨነቂ ያደረግችው ነገር ሰምቻለሁ እና በጣም ደስ ብሎኛል የኔ ጓደኛ አለቻት። እና አደይ በዚህ ልክ ነኝ አታመካክሰኝ አለቻት። አዎ የባቡሬ እናት ምን እንደደረገሽ ሰምቻለሁ እና እግዚአብሔር ይክፈልሽ፣ ወጋሽ እግዚአብሔር ታገኘዋለሽ እያለቻት ያለ አሁን ባቡሬ እኮ አየሽ ወደ እናት ወደ አዳላ መሰለኝ እዘ መምጣት ተው እኮ ምናምን አለቻት። አይ እና እናት እኮ ናት ከእናት ፍቅር አሳልፋ ምናምን እና እያደላሽ ነው ለምጄዋለሁ አለቻት። አይ መልመድ ብቻ ነው ከባቡሬ ቤተሰብ አድርገሽ ያልሳ ብለው እየተጫወቱ ነበርና ከዛ በድንግት ተደወላቸው የባቡሬ አባት እንደሞቱ ከዛ በጣም ደነገጠች ልል ልል ደንግጣ እንደማዴም ከዛ ተነስተው ልሄድ ወደ ዳይመንድም ተደውሎ ተነገራቸው ዳይመንድም ደንግጦ ወደ አዴይ ቤት ሄዶ ወደ እናቷ ለአዴይ እናት ቤት ሄዶ ቅምጥሌት ናት ስል ወጥታለች ቅምጥልለች ታልክ አሉት ማለት ነው። እና ምንድን ነው ፍት ጥሩ አይደለም። ምን ሆና ነው አሉት። የአባቱ ቅምጥል አባት ምተላለ አላቸው። ልጅ እና እንደዚ ብሎ እኮ አይነገርም። ታዲያ ልትነግራ ታስበ ነበር። ነይ፣ በስራ ምክንያት ስራችን ጨርሰናል፣ ነይ ብለህ ወደ ቤቷ ወስደህ ነው እንጂ ወደ ሀገሯ መልሰ ነው እንጂ መናገር አሉት። እሱ ደግሞ እሺ በቃ ጥሪያት አላት ለብርሃኔ። ብርሃኔ ሄዳ ልትጠራት ሄደችው ማለት ነው። ብርሃኔ ሰላም ብላት ይዛት ተመለሰች እነ የፍቅር እናት እንዲሁም ዴቭ አደይ ዴቭ ና የፍቅርና ስመልስ ወደ ቤት ማን አገኙት ና በር እያንኳኳት፣ እንዴ፣ ቀስ ቀስ እንዳትሰብሬው፣ ምን ያደረግሽ ነው ባላት፣ እናት ወደ ቤት ልመጣ ልጫወት ፈልጌ ይኮነም ዴቭ አለች። ለደብ ልትቀርበው አለች ለደብ ደብ አይ እዛው ባላት፣ እኔ ይሄዳለሁ ይሄዳለሁ አለ ዴቭ ወደ ትምህርት እምትሄደው እዛ ላይ ድርሻ ይመጥቅለዋል። ምክንያቱ ለቴና ስለማይወዳት ማለት ነው። እና ከዛ በቃ እሺ እንዳትቆይ ተለብለና ብለውት ከአሁን በኋላ እዚ ላይ እንዳትመጫላል አልተባልሽም፣ እዚ ብትር እሺ እንዳትል ከአሁን በኋላ አሏት ማለት ነው። የፍቅርነት እሺ ማሚጌ ግን እኮ እየደበረኝ ነው አለች። እሱ የራስ ጉዳይ ብለው ለምንድነው በር የማትከፍት ምን ሆናችሁ ነው አለው ለሮማኒ እና ለርታ እርታ፣ ምን እች አደረገች፣ ፍቅር ለሮማን መታቻት። ምን እያደረግሽ ነው በታት፣ ከፍትም እንደ ምን እያደረግሽ ነው ብላ በጥፍ መታቻት። እንዴ ለምድን የምትመታት አለቻት ርታ። እኔ እኮ ነኝ ሌላ ሰው እንዳይሆን እንዳትከፍች ያልኳት እኔ ነኝ አለች። አሁን ይቅርታ ጠይቃት፣ ይቅርታ ጠይቃት ስሏዋት ፍቅር ዝም ብላ ቅርታም ሳትጠይቅ ዝም ብላ ግፍትራ አድርጋት ገባችና፣ እኔን ኛ እንድትደበደብያት እንድትመች ያደረኩሽ ቅርታ ብላ ጠይቀቻት፣ እረታ ማለት ነው። እና ውድ በክፍል አንድ መቶ ሰላሳ አንድ ይመስል ነበር። በክፍል አንድ መቶ ሰላሳ ሁለት እስከምንገናኝ ላይክ እና ሰብስክራይብ አድርገ ወዳጆቼ፣ ባይባይ